አምሳለ ጸጋ ይባላለሁ። እኔ ቀበሌያችን ገና ሶወድ ወረዳ ገነተ ማርያም ቀበሌ ገበሬ ማር ልዩ ስሙ ሶብልድ የሚብል አካባቢ ያለ ነው። ይህ ማሳ አለበት እና በጠየሽ መሰረት ይህ መሬት ለብዙ ዘመን እያረሱ የነበረ መሬት ነው። አሁን ላይ ግን የወረዳው ግብርና ጽፈት ግብ ያደረገልን ድጋፍ መሰረት ኖራ ተጠቅመን ለዜናዬ አሁን 3.5 ሄክታር መሬት ነው ያረስኩት። ለ3.5 ሄክታር የሚበቃ ወደ 69 ኩንታል ኖራ ተሰጥቶኝ መሬቱ በኖራ ከታከመ በኋላ በመስመር እንድንዘራ በተሰጠን መመሪያ መሰረት 3.5 ሄክታሩን በመስመር ዘርተነዋል። እንግዲህ ይሄው እንደሚታየው ነው። በኖራ የተዘራውና ያልተዘራው ማሳ ያለው ልዩነት ይሄ ነው ማለት አይቻልም። በቃ አይን አይቶ ልብ ይፈርዳል እንደሚባለው ነው በጣም ልዩነት አለው ከራሴ ማሳ አሁን የተወሰነ ሶስት ነጥብ አምስት ሄክታር በኖራ አክሚል ዝራ እንጂ ሌሎች ማሳዎች አሉኝ። እንደ ድሮ በመስመር ሳይሆን በብተና በኖራ ሳይሆን ያለ ኖራ ግን ግብአት እኩል ከዚህ ማሳ ጋር ተጠቅም የዘሯቸው ማሳዎች አሉ። በጣም የሚገርም ልዩነት ያለ የሚገርም ልዩነት እኔ መሬቴ ብዙ የሆን አርሻ አለሁ። እንደ ዘንድሮ አይነት ስንዴ አላበቀልኝ። ምክንያቱም ከዚህ በፊት ኖራ አልነበረውም፣ በመስመር አልዘራም። አርሳለሁ በደንብ ማዳበሪያ ትጠቀማለህ፣ ግባ ትጠቀማለሁ፣ ግን ኖራ የለም፣ መስመር የለም። አሁን ላይ በመስመር የተሰራው ስንዴ እንዴት አይነት አቋም እንዳለው ማየት ይቻላል። አለማየሁ ሙላቱ፣ የሶዶ ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ወይም ኤፍኤስአርፒ አስተባባሪ ነኝ። እንግዲህ ያው ይሄ ፕሮግራም ኦልሞስት በአሁን ሁለት አመት ጨርሶ ወደ ሶስተኛ አመት ገብቷል። በዛ መሰረት እንግዲህ የተለያዩ ስራዎችን እየሰራን መጥተናል። ያው ፕሮግራሙ አራት የስራ ክፍሎች ወይም ኮምፖነንቶች አሉት። ከአራቱ ኮምፖነንቶች አንዱ ዛሬ የምንመለከተው የዚህ የግብርና ኤክስቴንሽን ስርጸትን በተመለከተ የምንሰናቸው ስራዎች ናቸው። በተለይ የዚህ ኮምፖነንት ዋን ላይ ብለን የምንላቸው አግሪካልቸራል ኤክስቴንሽን ሰርቪስ ፕሮሞቲንግ ላይ በዚህ መሰረት የምንሰራቸውን ስራዎች ነው። አሁን በመስክ ላይ እያየን ያለ ነው። ያው አሁን ያለንበት ቀበሌ እንደተባለው ቅድም ሌሎችም ሲያስተላልፉ እንደነበሩት ገነተማሪያም ቀበሌ ወይም ጎጡ ሶብለዴ ነው። በዚህ መሰረት እንግዲህ ይሄን ቦታ እኛ ስንመርጥ ወይም እዚህ ቦታ ላይ ይሄንን ስራ ለመስራት ስንነሳ ያው የወረዳው ግብርና ጽሕፈት ቤት ለሰርቶ ማሳያ ብንሰራበት አስተማሪ ይሆናል ብሎ የለየው ቦታ ነው። ይሄ ሲለይ ምንድነው በዋናነት ትልቁ መነሻ የሆነው የአሲዳማነት መጠኑ ነው። ወይም የአሲዳማነት ችግር አለበት የለበትም የሚለውን ነገር ነው መነሻ የምናደርገው። በዛ መሰረት ያው ይሄ ማሳ አፈር ናሙናው ተወስዶ ወልቂጤ ላይ የአፈር ላብራቶሪ አለ፣ እዛ ላብራቶሪ ተመርምሮ በትክክል አሲዳማ ነው ኖራ ያስፈልገዋል ተብሎ ተለይቶ የቀረበ ማሳ ነው። ስለዚህ ከዚህ በመነሳት በእንደዚህ አይነት መልኩ ሁለት አይነት ስራዎችን ነው የሰራ ነው በዚህ አመት። አንደኛው በክልልና በፌዴራል መንግስት የሚሰራ ሰርቶ ማሳያ ነው። ሁለተኛ ደግሞ በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ እየተሰራ ስራ አለ። ስለዚህ አሁን ያለንበት ማሳ በፌዴራልና በክልል የምግብ ስርዓት ማጠናከሪያ ፕሮግራም ወይም ኤፌስአርፒ ድጋፍ የተሰራ ሰርቶ ማሳያ ነው ማለት ነው። ይህንን ስንሰራ በመጀመሪያ ስልጠና ለባለሙያዎች በክልል ደረጃ የወረዳ ባለሙያዎች እንዲሰለጥኑ ተደርጓል። የቀበሌ ባለሙያዎችም የጽህፈት ቤት ባለሙያዎችም በክልል ማዕከል ይህን ስልጠና እንዴት መስራት አለባቸው የሚለው ነገር በመጀመሪያ ስልጠና ነው የተሰጠው። ከዛ በኋላ እነዛ የሰለጠኑ ባለሙያዎች ወደዚህ መጥተው ለአርሶ አደሩ ግንዛቤ እንዲፈጥሩ፣ አርሶ አደሩን እንዲያስተምሩ፣ አርሶ አደሩ እንዲያሰለጥኑ ተደርጓል። ይሄ ከተደረገ በኋላ ወደ ማሳ መረጣ ነው የተገባውና ማሳ መረጣ ስንገባ ያው ይሄ ማሳ የተመረጠበት ሂደት ነው ያለው። ያው እዚህ አካባቢ ላይ ወደ ስድስት ሄክታር መሬት ላይ ነው ይሄንን ስራ የሰራ ነው። ስለዚህ ከዚህ ስንነሳ ለዚህ ስራ የሚያስፈልገውን ሙሉ ግብዓት ነው ያቀረብ ነው። አፈር መነሻ ተደርጎ ዘር ቀርቧል። ማዳበሪያ ቀርበናል። ለዚህ የሚያስፈልገውን ላይም ወይም የግብርና ኖራ ብለን የምንለውን ወደ 134 ኩንታል ኖራ ነው ያቀረብነው ለዚህ ስራ ማለት ነው። ከዛ በተጨማሪ እንግዲህ ያው ተገቢውን ክትትል ድጋፍ እያደረግን የመጣንበት ሂደት ነው ያለው። ምክንያቱም ይሄም ከዘር ወቅት ከማሳ መረጣ፣ ከዘር ወቅት ጀምሮ እስካሁን ድረስ ማለው ከግብርና ጋራ በመቀናጀት ክትትል እየተደረገ ነው ያለው እና በዛ መሰረት እንደምናየው ማሳው ከአረም ከተለያየ ነገር ፅድት ያለ ማሳ ነው። እንደምታዩት ከበሽታም ጽዱ ነው። ይሄ ከምን የመጣ ነው? አንደኛ ከአርሶ አደሩ ካለው ፍላጎት ወይም አርሶ አደሩ ኤክስቴንሽን ተቀብሎ ለማስረጽ ያለው ፍላጎት ቀና ከመሆኑ ጋር ተያይዞ የባለሙያው ክትትልን ድጋፍ የሚሰጠውን መሬት ላይ የሚተገብር ከመሆኑ ጋራ ተያይዞ አሁን እያየን ያለነውን ማሳ ማግኘት ችለናል ማለት ነው። ስለዚህ ይሄ በጣም አሁን ያው ቦሩ የሚባል ዝርያ ነው እነዚህ አርሶ አደሮች የተጠቀሙት። ምክንያቱም ለዚህ አካባቢ ተስማሚ ዝርያ ተብሎ የሚወሰደው ቦሩ ነው። አንደኛ ዘሮ አዲስ ነው፣ በቅርብ የተለቀቀ ኦልሞስት ሁለት አመት ሶስት አመት ቢሆነው ነው ወደ ኤክስቴንሽን ከገባ። ስለዚህ በዚህ መሰረት ይህንን ዝርያ እንዲጠቀሙ አንደኛ እዚህ አካባቢ ላይ ከዚህ በፊት አልተለመደም፣ አዲስ ነው ለዚህ አካባቢ። ስለዚህ አንዱ ምንድን ነው አንደኛ አሲዳማነትን በማከም ምርታማነትን ማሳደግ ነው። ሁለተኛ ደግሞ አዳዲስ የዘር አማራጮችን ለአርሶ አደሩ ለዚህ አካባቢ ያርሶ አደሮቹ ማቅረብ ነው የሚሆነው ማለት ነው። ስለዚህ በዚህ መሰረት ይህንን እየሰራን መጥተን አሁን ያለበት ላይ ደርሰናል። ከዚህ በተጨማሪ እዚሁ ቀበሌ ላይ ደግሞ እንደ ወረዳ በመደበኛ የሰራነው ወደ ስምንት ሄክታር የሚሆን የተሰራ እንደዚሁ ተመሳሳይ ዝርያ ተመሳሳይ ግብአት አቅርበን የሰራነው ወደ ስምንት ሄክታር የሚሆን፣ ለዚህም አስፈላጊውን ዘር፣ አስፈላጊውን ኖራ አቅርበን የሰራነው አለና እሱን ከዚህ ቀጥሎ የምናየው ሊሆን ይችላል። አመሰግናለሁ። ስሜ ሸጋ ሀብቴ ይባላል። ሶዶ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ ነኝ። ዛሬ እዚህ ጋር የምናየው የስንዴ ማሳ በአይነቱ በቁመናውም በሁሉ ነገሩ እጅግ በጣም ለየት ያለ የተለየ ቦታ ነው። የተገኘንበት ቦታ ገነተ ማርያም ቀበሌ ነው። ስንዴው ክላስተር ያለበት ሶብሌድ የሚባል ቦታ ነው እና ይህን ስንዴ በምናይበት ጊዜ ከዚህ በፊትም በተደጋጋሚ ስንዴ የሚዘራበት ቦታ ቢሆንም ከሌላ ጊዜ እጅግ በጣም የተለየ የሚያደርገው ቅድም አርሶ አደሮቹም ሲናገሩ እንደሰማችሁት ኖራ ተደርጎበታል ይህን ማሳ ኖራ በሚደረግበት ጊዜ ከዚህ፣ ችግሩ ምንድን ነው? አሲዳማ አፈር ከመሆኑ የተነሳ ይህን አሲዳማ አፈር፣ አሲዳማ በሚሆንበት ጊዜ አፈሩ ታሟዋል ማለት ነው። የአፈር መታመም ደግሞ ትልቅ ችግር ነው የሚፈጥረው ፈጥረው ችግር የምርት መቀነስ ይኖራል፣ መቀጨጭ ይኖራል። ምርት የሚጠበቀው ከ50ና ከ60 ፐርሰንት በላይ ነው ምርት የሚቀንሰው። እና ይህን መሬት አይተን ናሙና ተወስዶ ናሙና ከተወሰደ በኋላ ኖራ እንዲደረግበት ነው ከአርሶ አደሮቹ ጋር የተመካከር ነው አብረን። በዛ መሰረት ኖራ ተደረገበት የሚገርማችሁ ነገር ሙሉ ፓኬጅ ነው የተደረገበት። ማዳበሪያ ግባት አጠቃቀም በተመለከተ ምርጥ ዘር ነው የተጠቀሙት። ዳፕ ተጠቅመዋል፣ እዚህ ጋር ዩሪያም ተጠቅመዋል። ይህንን በሚደረግበት ጊዜ ሙሉ ወጪውን የማዳበሪያውም፣ የዘሩም እንደዚሁም ደግሞ የኖራውን ሙሉ ወጪውን የሸፈነልን ኤፍኤስአርፒ ፕሮግራም ነው ለዚህ ማሳ የሸፈነልን እና ስድስት ሄክታር አካባቢ ነው ወደ ለአንድ ሄክታር እስከ ሀያ ኩንታልና ከዛ በላይ ነው ኖራ የተደረገበትና ስለዚህ በአካባቢው እዚሁ አጠገባችን ኖራ ያልተደረገበት ማሳ እናያለን። ኖራ ግብአት ሁሉም ተመሳሳይ ነው፣ ዘርም ተመሳሳይ ነው። እንክብካቤ ሁሉም ነገር ተመሳሳይ ሆነው ኖራ ያልተደረገበት በእርግጠኝነት ልበላችሁና ከ50 ፐርሰንት ባላነሰ ነው የሚቀንሰው። ያኛው ከዚህኛው በምናወዳደርበት ጊዜ አርሶአደሩ እጅግ በጣም የተገረመበት ሌሎች አርሶአደሮችም በተናጠል እየመጡ የሚጎበኙበት። ይህንን በምናይበት ጊዜ ቀጣይ ምንድን ነው መታሰብ ያለበት ብለን በምንልበት ጊዜ የሚገርማችሁ ነገር አርሶአደሩ በሙሉ መጥቶ ያየ አርሶአደር ቀጣይ ከዚህ ውጪ ከኖራ ውጪ ችግር ያለበት ማለት ነው። ችግር ያለበት ናሙና ተወስዶ የአሲዳማነት ችግር ያለበት ማሳ የምንጠቀመው ተቀመው ምንድነው ኖራ እንደሚጠቀሙ ነው። ዋጋው ቅናሽ ነው እንደምታውቁት፣ እዚሁ ደቡ ሶዶ ኬላ ከተማ ነው የሚገኘው የኖራ ፋብሪካው። ከዛ ገዝተን ነው እዚህ ማምጣ አምጥተን መጠቀም የምንችለው። በጣም የሚገርመው ነገር ይህንን ማሳ በሚዘራበት ጊዜ ይህ ሁሉ ወደ ስድስት ሄክታር በሚታዩበት ጊዜ በመስመር ነው የተዘራው። በመስመር መዘራቱ ደግሞ ሌላ ጠቀሜታ አለው። ጠቀሜታው ምንድነው ያለው ማዳበሪያው እና ዘሩ ወይም ተክሉ ስንዴው አብረው የሚገናኙበት ቀጥታ ስንዴው የሚጠቀምበት አረም የማይጠቀምበት ስታዩት ከበሽታ ንጹህ ነው። ከአረም ንጹህ ነው። የአረም መድኃኒትን በአግባቡ የተጠቀመበት ሁኔታ ነው የሚታየውና ስለዚህ እጅግ በጣም ተስፋ ሰጪ ምርቱ በትንሹ በትንሹ ከሰባ ኩንታል በላይ ይገኛል ብለን የምንጠብቅበት በአንድ ሄክታር ማለት ነው ከሰባ ኩንታል በላይ መገኘት ማለት ከምክረ ሀሳቡ ወይም ከሚጠበቀው በሀገር ደረጃ ከተቀመጠው ይገኛል ተብሎ ከተቀመጠው በላይ ይገኛል ተብሎ ነው እና የሚጠበቀው። ይሄ ማለት ደግሞ ለምግብነት ብቻ ሳይሆን ለፋብሪካም በአግባቡ ሊያቀርብ በሚችልበት መልኩ ነው ምርት ማግኘት የምንችለው። ሁሉም ለዚህ ደጋማው ክፍል የኖራን አፈር ከዚህ በኋላ ላይምን ቢጠቀም አርሶ አደራችን ምርቱንና ምርታማነቱን እጅግ በጣም የሚያሻሽልበት ከምግብ ፍጆታው ባለፈ ለፋብሪካም አልፎም ተርፎም እስከ ውጭም ኤክስፖርት የሚያደርግበት ሁኔታ ማመቻቸት ይችላል። ና እጅግ በጣም ደስተኛ ነን። ይህንን በሰፊው ልናሰፋ እንችላለን። ለአርሶ አደሩ የምሰጠው ሀሳብ ወይም የምሰጠው ምክር ቢኖር ይህንን ምርት አሁንም በሚገባ ተንከባክቦ ያላዩ አርሶአደሮችን ያልጎበኙ አርሶአደሮች ሁሉም የዚህ አካባቢ አርሶአደሮች መጥተው እንዲጎበኙና ከዚህ እንዲማሩ የሚል መልእክት ማስተላለፍ ወዳለሁ።